አንድ ወጠጤ በጮኸ ቁጥር ሰው መደናገር የለበትም። ሼኽ የሌለው ሰው ሸይጣን ነው። ሸኻቸው በማይታወቅ አህባሾች ምሁራችን፣ ዓሊማችን የሚሉትን ሀሰን ታጁ ማለት በዚህ ልክ ተሳዳቢ የሆነ ግለሰብ ነው። ቢስሚላህ አልሐምዱሊላህ ሰላቱ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ ዛሬም ለእናንተ አስተማሪና ቁምነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮዎችን ፍጻሜ ድረስ አብራችሁን ሆኑ። ሀሰን ታጁ የተባለ ግለሰብ መሻይሆች፣ ትልልቅ ዓሊሞች ወስታዞች ሳይቀር እንዴት አድርጎ እንደሚሳደብ ሼህ የሌለው ግለሰብ ሼሁን የማይታወቅ ሼሁን ሸይጣን ነው ብሎ በዚህ ልክ የሰው ልጅ ክብር ላይ ሲረማመድ ነበር። እንግዲህ እስቲ እንመልከተው ምን እንደሚል። አንድ ጎረምሳ አንድ ቋንቋውን ይቅርታ አድርጉልኝ እና አንድ ወጠጤ በጭሆ ቁጥር ሰው መደናገር የለበትም ህግም ደረጃ የሚያስጠይቁ ቃላትን የተነገሩት ትናንትም በአጠቃላይ በህግ የሚያስጠይቁ ናቸው ወደፊት የሚታይ በመንደሩ ምንም ቂርአታ እና ሸኻቸው በማይታወቅ ሼክ የሌለው ሰው ሼጧን ነው ሸኻቸው በማይታወቅ አቅጣጫ ከየት እንደቀሩ በማይታወቅና ቲክቶክና ቲክቶክ እና ፌስቡክ ሙፍቲ ባደረጋቸው ሰዎች አይደለም ሸሪያ የሚመራው እንግዲህ ይህን ግለሰብ ጭራሽ እየተሳደበ በሰዎች ክብር ላይ እንደፈለገ የሆነ ከዛ ምን ይላል። በህግ መጠየቅ አለባቸው እነዚህ ግለሰቦች። በህግ ራሱ የሚያስጠይቅ ነገር ነው የተናገሩት አለ የረሳ ነው መሰለህ። እንዲ ሀሰን ታጁ የሆነ ጊዜ መውሊድ ላይ የተደገሰ ድግስ ላይ ምግብ ላይ ወሃብያዎች መርዝ ጨምረው ከዛ በኋላ ሰው ገደሉ ብለህ እኮ ፌስቡክ ላይ ህዝበ ሙስሊሙን እንዲበጣበጥ እያደረክ ነበር። ከዚህ በላይ እኮ ማለት ነው በህግ የሚያስጠይቅ ነገር የለም። ለምንድን ነው ለምትናገሩትን ነገር ኃላፊነት ማትወስዱት እናንተ ራሱ ትልልቅ አሊሞች ጃሂል፣ እንዲሁም ደግሞ ሸይሃቸው የማይታወቅ ሸይጣን ነው ምናምን ነገር ሪሊ አንተ እኮ ዛሬ ላይ የምትቃወማቸው ኢርሻድ ምናምን የሚባሉ ኪታቦች ኢትዮጵያ ውስጥ ለመጀመሪያ ጊዜ ሀሰን ታጁ እንደ እንደተረጎማቸው ታውቃላችሁ። ሰዎችን የሚያከፍሩ ወጣቶችን አሸባሪ የሚያደርጉ ብለ በተደጋጋሚ ተናገራላ። ነገር ግን ራስን የተረጎንከው የክርስቲያንና የሙስሊም አንድ የሆነ መዝሙር ያስፈልገናል ያልከ ሰው ነ። ኢትዮጵያዊ የሆነ ዘፈን ያስፈልገናል ያልከ ግለሰብ ነ ነብዩ አለይሂ ቃጥባሪ ላይ ሂደህ ማለት ነው ነብዩ አለይሂ ሰላቱ ወሰለም ከሰሃቦች ጋር አሁን እየሰሙን ነው ወንጀላችንን ምረውናል ብለህ ማይክሮፎን ይዛት የተናገርከ ግለሰብ ነ ሀሰን ታጆ ማለት። ከዛ በኋላ የሆነ ጥቅም ነገር ስታጡ ጊዜ እንዲህ እንባከረዩ ማለት አግባብ አይደለም። አሁን ለምሳሌ እንትን አጨምር፣ ይሄ ማን ነው? ቃሲም ታጆ ነው የሚባለው። ቃሲም የተባለ ግለሰብ እነ ሼ ስላም ከሁኑ ግለሰቦች ኢትዮጵያ ላይ ብቻ ከሚታወቁ ሼዎች ጋር ሲያወዳደረው ተመልክተናል። ፕራዘን የሺህ ኢስላም ኢብኑ ስራዎችን ማለት ነው። አይደለም ወዳጁ ይቅርና ጠላቱ ራሱ ይደነግጣል። ጠላቱ ስላችሁ ሙስሊም አይደለም ነን ሙስሊም ክርስታኖች ለክርስታኖች የሰጠውን ነው መላሽ ታቃላችሁ መጻፉ ለኢቲስቶች፣ ለፈላስፋዎች ፍልስፍና ዓለም ውስጥ ላሉ ግለሰቦች የሰጣው ራሱ ፈላስፋዎች ራሱ የመሰከሩለት ኢቲስቶች ሳይቀር ነን ሙስሊሞች ሳይቀር ትልቅ ሊቃውንት እንደሆነ የመሰከሩለት ድንቅ ሊቃውንት ነው ሸይኹል እስላም ኢብኑ ተይምያ እንጂ የሆነ ኢትዮጵያ ውስጥ ብቻ የተገደበ ከኢትዮጵያ ውጭ የሆኑ ሰዎች ብቻ የሚከተሉትን ግለሰብ አይደለም። ስራዎቹ ብቻ መላሽ የሆኑ ስራዎቹ ብቻ ምላሽ የሆኑ ነው። ሸይኹል እስላም ኢብኑ ተይምያ ከሞተ ስንት ክፍለ ዘመን አልፎታል። ነገር ግን ስራዎቹ ስቲል እስካሁን አለ። ስራዎቹ ተጽዕኖ ህዝበ ሙስሊሙ ዘንድ ፈጥረዋል። የተውሂድን ብርሃንን ለነቢያቶችን ያስተላለፉትን ነገር በማስተላለፍ በኩሉን አስተዋጽኦ አበርክተዋል። በዚህ ተውሂድ ላይ ደግሞ የተለያዩ እንግልቶችን የተጋፈጠ እነዚህ ቶች ደግሞ በሰብር ያለፈ ጀግና ነው። ነገር ግን እሱን በተመለከተ እንዲህ ብለህ ነበር፣ እስቲ እንስማ። ኢስላም ምናምን የሚሉት እኛ እንኳ በሼክ ልኢስላም ይነቱ አናምንም። ሼክ ልኢስላሞች አሉ እኛ እነ ቃዲ ዘከርያ ዘከርያ ልአንሷሪ ሼክ ልኢስላም ናቸው

ፍጡር እንዴት የና ምንድን ነው? አሁን ይህ ምንድን ነው? ሰዎችን መናቅ ነው። ትልቅ ሰው ነን። ነገር ግን ሰው ትልቅ በሆነ ቁጥር ለልጆች ለእኛ ጥሩ ነገር ነው ማስተማር ያለባቸው እንጂ እንዲህ ትቢት ምናምን ምን ይሰራል? ባል ሰዎችን እየናቁ ምናምን ነገር እንዴ እነዛ ሰዎች እንዲጠፉ ትፈልጋለህ? እን አትፈልግም እኮ እኛ በእናንተ አስተሳሰብ እንግዲህ እኛ ስተት ላይ ነን፣ አይደለም ያለ ነው። ስተት ላይ ያለ ሰው ሐቅ እውነት ይዣለሁ ያለ ሰው ያ እውነት እንዲበራለት ነው አይደለም። ዋንኛ ፐርፐዙ በእርግጥ ኦፍ ኮርስ ከዚ ውጪ ሰዎች አላማ የላቸውም። ዋንኛ ነገራቸው ምንድን ነው ስተት ላይ ያለ ሰውን መመለስ ነው። ታዲያ ስተት ላይ ካለን በዚህ ሁኔታ የናክ እዚህ በሰዎች ክብር እየተረማመትክ ምናምን ነው ሌላ። ትልቅ ውሸትን እየዋሸ ነበረ ይብኑ ተሚያ ለብቻው ነው የተቀበረው፣ ይብኑ ቀይም ለብቻው ነው የተቀበረው እያለ ነበር። ውሸት ነው። ሽርክ ማለት የአህመድ ይብኑ ተሚያ ወሺ የጠጣ ሰው ሙሽሪክ ነዋ። ታዲያ እብኑ ቀይም ለብቻው ተቀብሯል እንትን እብነ በረድ ሐውልት ተሰርቶበት አህመድ ይብኑ ተሚያ ራሱ የተቀበረው ለብቻው ነው። ብቻው ነው ይብኑ ተሚያ የተቀበሩ ሶሪያ ውስጥ ነው። ሶሪያ ውስጥ ሲቀበሩ ግን የሚገርማችሁ የተቀበሩበት ቦታ ላይ የሱፍያዊ ትልቅ ዓሊም የምትሉት ታውን የምትሉት ኢብን አረቢ ማለት ነው እዛ ነው የተቀበረው። ይህን በተመለከተስ አንድ ወንድም የሰራው ቪዲዮ አይቼ ነበር እና ሞር እሱ ሰፋ አድርጎ ስለአብራራው የሱ ቪዲዮ እንመልከተው። በደንብ ሰው በግል መቅበር አይፈቀድም። ሙስሊሙ ጀማው ካለበት በግል ነጥሎ መቅበር አይፈቀድም ምትል ከሆነ ድጋሚ ምልክት ደግሞ እንዲ መገንባት አይፈቀድም ምትል ከሆነ ከሼኾች ጀምርና አስተምረ طيب ማስተማር ጥሩ ነው፣ ነገር ግን በደንብ ማማር አለበት። አሁን አንተ ምታያችሁ አጠቃላይ ላሳጥለ ድመሽክ ውስጥ ወይም ሱሪያ ላይ እዛ አካባቢ ላይ መቅበረቱል በራኪማ

ነገር ግን የእነንተ እይታ ምንድነው? በቃ ይሆ መቅበር ለብቻ ተቀበሩ እንትን ሆኑ አለ። ሌላ ደግሞ ምንድነው? ከላይ የተደረገበት ነገር እነዚህ ይሄ ጽሁፎች ምናምን ላይ አንተ ምታያችሁ። በርግጥ አሁ ስለምናለይ አይቻልም። ነገር ግን ታ ዛቢዳያ ሃያ ብትገባ የሓናቢላ ክታብ ብታነብ ስለዚህ ነገር ተወርቶ ነበረ። ምን ያሉ ነበረ? የብንተሚያን ቅብር ካነ ቀብረን ዓዲየን ካነቅብረን በሲጠን በተለይ እብነ ተይሚያ በተለይ እብነ ቀይሜ ማለት አንተ እምታይዋረለን የዛሬ ስምንት መቶ ዓመት የነበረውን የተቀበረውን አካል አሁን ተዓዚም የሚያደርጉ ሰዎች አሉ። ስለዚህ ከዚያ ምንም የምታገናኘው ነገር የለም። ነገር ግን ትንሽ ሰርች ብታደርግ ታገኝ ነበረ። ባረከ አላሁ ፊክ። እኛም ፈልገናል። ነገር ግን አንድ ነገር ማወቅ አለብህ። እኛና አንተ ለኒናታችን ምንድኑ እነዚህ መቅበራ ውስጥ ነው የተቀበሩት። ሰርች ማድረግ ትችላለህ። የእናንተ ሼክ ደግሞ ለብቻው ቤት ውስጥ ነው የተቀበረው። ይሄን ነው እንግዲህ፣ እውነታው ይህ ነው። እውነታው ይህ ሆኖ ሳለ ኢብኖቴሚያ ለመንካት የማይሄዱበት ጉድጓድ የለም። በዚሁ አጋጣሚ ስለ ኢብኖቴሚያ ገድሎች፣ ስለ ኢብኖቴሚያ ለተውሂድ የከፈሉትን መሰዋትነትን ለማወቅ ከፈለጋችሁ የኡስታዝ ኢብኑ ሙነወር ኢብኑ ተሚያ የሱና አንበሳ የሚለውን መጻፍ ፈላልጋችሁ አንብቡት በጣም የሚገርም መጽሐፍ ነው። ምን ያክል ለተውሂድ መሰዋትነትን እንደከፈሉ የሚያስረ ለብቻውን ለብቻው ኖረ እስር ቤት ከዛ በኋላ ለብቻውን ተቀበረ። ሰዎች ያገሉት ነበረ። ይህ ሼህ ሊሆን አይችልም ማለት ከዛ በኋላ የመጡትን ሰዎች ውን ሐሪፍ ነው ብለው ያሐከሙበት ነው። እንሐረፈ አንጃደት የጠሪቅ ከትክክለኛው መንገድ ያገለለ ዛ ወደ ገብ ወደ ጎጥ ወደ ገደል የገባ ሰው ነው ብለው ነው የተናገሩት። ይህንን ፈትዋ በጊዜ የተሰጡትን ፈትዋዎች በወቅቱ የነበሩት ሰላጤኖች አስረውታል። ደጋግመው ይሄ ሰውዬ የብቻውን ተቀብሯል። ሸይኹል ኢስላም ነብዩ አለይሂ ሰላቱ ወሰለም ከሚወዱት መካ ማለት ነው ተባረዋል። ስለዚህ ነብዩ አለይሂ ሰላቱ ወሰለም ነብይ አይደሉም፣ ነቢይነታቸው ጥያቄ ምልክት ውስጥ ነው እያልክ ነው። ወነአውዙ ቢላ እንዲህ አይነትን አስተሳሰብ የሆኑ መሻይዎች ስለጠላችሁ ኢብኖተሚያ ስለጠላችሁት ብቻ ማለት ነው። በዚህ ልክ ድንበር ማለፍ ምን የሚሉት ሀቅ ስትይሱ ጊዜ ትሰደዳላችሁ። መልእክተኛው ሌ ሰላት ወሰላም ከሚወዱት መካ ወደ መዲና ተሰደዋል። እንዲሁ ሰሃቦች ወደ ሐበሻ ወደ መዲና፣ ወደ ተለያዩ ሀገራቶችን ተሰደዋል። ስደትን ገብተዋል። ለምን ሲባል እውነት ስለያዙ የተለያዩ ሰዎች ያሰቃዩቸው ነበር። ኢብኑ ተሚያን ደግሞ የገጠማቸው ይህ ነበረ እስር ቤት ነገቡ እስር ቤት ሆኖ ሞቱ። ማላገጥ ነው በአንተ ቤት። ይህን ነገር ማግኘት መታደል ነው። በነገራችን ላይ ለአላህ ዲን ለያዛችሁት አቋም እዛ ላይ ጸንታችሁ እዛ ላይ ደሞ መሞት ትልቅ መታደል የሚፈልግ ነገር ነው። ማንም ከርከሩ የሚያገኘው አይደለም። አስረግጬ ነው ምነገር ዛሬ ላይ ማለት ነው ሰው መሻይህ ነው እየተባለ ዓሊም ነው እየተባለ ምን ያደርጋል? ጫትን እየቃመ ማለት ነው አንቆት ወይም ደግሞ እነታ ምናምን ነገር ተፈጥሮ ጫት ገደለው ይባላል። ወናውዝ ቢላ ለምን ለጫት ካለው ፍቅር አንጻር ማለት አውል ጀበል ግርማለው፣ አውል ጀበል ግርማለው ለመልኩ ጥንት የሰራሁት ዛሬ ልናገረው የአዳም ጭቃ ነው ነበር ያሳመረው። ሌሎች ሲያወኩ አወልጀበል ግርማለው ለመልኩ ተብሎ ድንድንድንድ ትላላችሁ። አይደለም ሰው ይህን እያለኝ ይሞታል። ኢብኑ ተይሚያ ግን የነቢዩ ዐለይሂ ሰላቱ ወሰላም አስተምሮትን የቁርአንን ትክክለኛ አስተምሮትን አስተምረዋል፣ ትልቅን አስተዋጽኦ አበርክተዋል። አይደለም የእናንተ መሻይሆች የኢብኑ ተይሚያ ደረሳ እንኳን የላችሁ። እውነት እናገር ከተባል ይህም የደረሳ ደረሳ ራሱ የለም። ተጽዕኖ የፈጠረ በዓለም ታሪክ ውስጥ በታሪክ ውስጥ የላችሁ። ይህን ነገር አስረግጬ ነው የምነግራችሁ። እናንተ ራሱ እኩም የምታውቁት እውነታ ነው። እናንተ ይቅርና የእናንተ ትልልቅ መሻይዎች የምትሏቸው ሼህ ኢስላም ኢብኑ ተይሚያ ማለት ነው። ሼህ ኢስላም ኢብኑ ተይሚያ ብለው ነው የሚጠሯቸው። ይለኛ ሺህ አይደለ ምናምን ከአንተ የሚሻሉ ሰዎችን ኢብኑ ተይሚያ ሼህ ኢስላም ኢብኑ ተይሚያ ብለው ነው የሚጠሯቸው። አንተ ተነስተ እንደፈለ ብትነግ አላሁ ስብሃነሁ ወተዓላ ዘንድ ትጠየቅበታል። ሌላው ይሄ የኢብኑ ተይሚያ የታጠበበትን ከዛ በኋላ ለበረካ ብለው ደረሳዎችን ጠጡትና ሰነድ አልባ ኢብን አደረጉ። ራሱ የሚባለው ሰነድ አልባ የመጣ ራሱ መረጃ የሚባለው ሰነድ አልባ ነው። በነገራችን ላይ የመጣው ነገር ራሱ የደረሳ ደረሳ ምናምን፣ ያን ነገር ደግሞ ዑለማዎች ራሱ በተለያዩ ጊዜዎች የዛሬ ስንት ዓመት ያወገዙት ተግባር ነው። አንተ ተነስተህ የሆነ እንንን አትበል። ኢብኑ ተይሚያ እንደፈቀዱ አድርጋችሁ ሰነድ አልባ የተወሩ ነገራቶችን እያመጣችሁ እንዲህ ነው እንዲህ ነው ማለት ተገቢ አይደለም። እነ ሼህ ሰይድ ሙስጠፋ ጃህሎች ብለህ እየተሳደብክ ነበር። እስቲ እነሱማ ሰው መጠነኛ ዐይን እንኳን አይሰበስብም እንዴ! አንድ ሐዲሳኒን ከፍረዋል። ሻዳርጉ ያለው ሰውዬ እሱ ማን ነው ነው? ወዴት ነው የሚቀበረው? ይላል መጀመሪያ ሁ ጃሂሉን ሸሪ ጃሂሉን ልዋ ዋ ግን ያለውንም ነገር አም ሪን ያው እንግዲህ እንደተመለከታችሁት የተለያዩ ቦታዎች በቂራት ያሳለፉ ትልልቅ የሚባሉ ኡለማዎችም በዚህ ልክ ኢቭን ሰው ኡለማ ባይሆን እራሱ ለእኔ እራሱ ምላሽ ስሰጥ ጊዜ እንዲህ ነው እየተሳደብክ ምናምን ጃሂል ምናምን ምናምን ምናምን። በነገራችን ላይ ብዙ ጊዜ ጃሂል የሚል ግለሰብ የራሱ ጀህልና ስለማያቅ የሰዎችን ሰዎችን ከሱ ስለሚበልጡ ሁሌ የሚበለጥ ሰው ወይም ደግሞ ሰዎችን የሚበልጡ ሰው በራሱ ኮንፊደንስ ስለሌለው ሰዎችን ዝም ብሎ በዙልም ማለት ነው መወረፍ እነሱ መተቸት ይወዳል ያን ሲታቸ ደግሞ ምን ብሎ ነው የሚተቸው ጃሂል እያለ እነሱን ያደረጉትን ነገር ማድረግ ስለማይችል ስለዚህ ያለው አማራጭ ምንድን ነው? ጃሂል የሚለውን ቃል መጠቀም ነው። ነገር ግን እነሺ ሰይድ ሙስጣፋ እነሺ ኤልያስ አህመድ እነ ወስታዝ ሳዳት ከማል ያስጠነቀቁት ምንድን ነው፣ የቀብርና ምልኮ ይቅር። ሰው ለብቻው ከተቀበረ የተለያዩ ነገራቶችን ይፈጸማል። አሁን ለምሳሌ ጉለሊ ነው የመካነ መቃብር ላይ የሚደረግ ነገር አለ። ይህን ቪዲዮ ላሳያችሁ። የዚሁ አዲስ አበባ ጉለሌ መቃብር የተገኘ አንድ ቀብር ነው። ይሄም በዚህ መልኩ ሟች እጃችንን ስናስገባለት ይጨብጠናል ብለው ያምናሉ። እጃቸውን በዚህ ቀዳዳ ይሰዱለታል። እኔ እጅን ማስገባት ፈራው። ጥልቅ ነው። ወደ ውስጥ እጃቸውን ይሰዱለታል። እዩት፣ ጉድጓዱ ምን ያህል ጥልቅ እንደሆነ ነድ ሰንደል ያጨሳሉ ጫት እንዲያስቀምጡለታል ሟቹ ይቅማል እጃችንን ይጨብጠናል ብለው ያስባሉ ይሄኛውም ሌላኛው ባዕድ አምልኮ ነው እንግዲህ ተመልከቱ መቃብሩ ላይ ወላይ ግን አያስቅም እኮ አንዳንዴ ግን የሆነ አዲስ አበባ ውስጥ እንዲህ ነገር ይደረጋል ምናምን ነገር ትላላችሁ ግን ሃይቀውና እናብራ ከተባለ የሚያስለቅስ ነገር ጉድጓድ ነገር ሰርተው ከዛ በኋላ ላይ ላይ ሐውልት ነገር የሰሩበትን ቦታ ቀዳዳ ነገር አድርገው ከዛ በኋላ ይጨብጡናል። ሰላም አለይኩም ብለው ያስገባሉ። ወናው ዝብል አሁን ይህ የት ነው ያለው ሲባል ጉለሌ የሚባለው ቦታ መካነ መቃብር ላይ ነው። ይህ ብቻ አይደለም፣ በተጨማሪ ይህን ተመልከቱ። ከዛም የከፋው ቀብሩ መካከል እንደዚህ ሽንቁር በመክፈት የተለያዩ ነዶችን ሰንደሎችን ያጭሳሉ፣ እንዲሁም ሳንቲም እዚህ ውስጥ ይወረውራሉ። እነዚህ የሞቱ ሰዎችን ድረሱልኝ እንዲያድርጉልኝ እንዲያድርጉልኝ እያሉ ስለታቸውን በዚህ ቀዳዳ ወደ ቀብሩ ይወረውራሉ። ይህ ሽርክ ነው። እነዚህ አሟት ናቸው የምንለውን ነገር አይሰሙንም። አላህ ተባረከ ወተዓላ እንዲህ ይላል ወይን ተድዑሁም ዱዓ ብታደርጉ ላየስማዑ ዱዓአኩም ዱዓዎቻችሁን አይሰሙም፣ ወለው ሰሚዑ ቢሰሙ እንኳን መስተጃቡ ለኩም ለዱአችሁ ምላሽ አይሰጧችሁም ይለናል። እንደዚህ ቀብር እንድንገነባ በእስልምና አልታዘዝንም ቀብር አንድ ስንዝር ከፍታ ነው። ወደላይ ላይ ከፍ መደን ነገር እየተፈጸመ ያለው በእኛ ዘመን ነው። ሰው የሞተን ግለሰብ ወሊናቸው እያሉ ትልቅ ሐውልት ምን ያክላል? አይታችሁታል፣ ቤት ነው የሚያክለው ሰርተው ከሰሩ በኋላ እዛ ላይ የጣን ያጨሳሉ፣ ይቅሙበታል ጭራሽ ሳንቲም ይጠላሉ። ለምን ሲባል መሰዋት ወይም ደግሞ ስለት መሆኑ ነው። ልጅ ስጡኝ ምናምን ነገር እያለ አላሁ ስብሐነው ተዓላ በተከበረው ቃሉ ምንድን ነው የሚለው፣ በል ስግደቴ እርዴ፣ መሰዋት የማቀርበው የምሞተውም የምኖረውም ለዓለማቱ ጌታ ላላህ ነው። በዚህ ላይ ማጋር የለውም። በዚህ ላይ ታዘዝኩ የሙስሊሞች የመጀመሪያ እንደሆነ በል ይላቸዋል አላሁ ስብሐነው ተዓላ። ስለትን ለአላሁ ስብሐነው ተዓላ ነው እንጂ ለማንም የጀነት ይሁኑ የጀሃነም የማናቃቸው ሰዎች ጋር ሄደን እንድንከባለል እያደረጉ ነው። እነዚህ ሱፍያዎችና አህባሾች ማለት ነው። ዛሬ ላይ የተለያዩ ቦታዎች ላይ ሄዱ ሰዎች እንዲህ አይነትን ነገር ይፈጽማሉ በተለያዩ ሀገራቶች፣ በተለያዩ ክልሎች ምናምን ነገር እና አላሁ ስብሐነሁ ወተዓላ ከዚህ ነገር ይጠብቀን። ማይክራፎን ይሰው እንግዲህ ጉሮሮዋቸው እስከሚሰነጣ እስከሚሰነጠቅ ድረስ የሌለ ፉን ፉን እያሉ ያሉት ለምንድነው ስንል የቀብርን አምልኮ ይቀር ነው አሁን ነው ኡስታዝ ያሲን ኑሩ ያለው። ራሱ እኮ የቀብርን አምልኮ ይቀር፣ ሰውም ሙታንን ያምልክ፣ በራሱ የተብቃቃ ፍጡራኖችን የሚያብቃቃው ነገሯቶችን ካነበሩበት ያስገኘው ጌታ አላህ Subhanahu Wa Ta'ala ሰዎችን በብቸኝነት ማምለክ አለባቸው ማለት። በዚህ ልክ የሚያስቆጣ አልነበረም። ኢቨን ራሱ ያ ኡስታዝ ቀጠለበት ሰዎች እንዲህ አይነት ነገር ላይ ስለተዘፈቁ ጥሩ ነው ብሎ እዛ ነገር ማለት ነው። ለሰራው ለተናገረው ነገር ክብር መስጠት ነው የነበረባቸው። ነገር ግን በተቃራኒ ሆኖ ወደ ተውሂድ መጣራ ዛሬ ላይ እንደምታዩትን አላሁ አላህ ስብሓነ ወተዓላ ከሽርክ፣ ከቢዳ፣ ከተለያዩ ኩራፋቶች ይጠብቃል። እነሱም ሂዳ ይስጣቸው እኛን ደግሞ በተውሂድ በሱና ላይ